አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ድና የተከበሯችሁ ተመልካቾች እንዴት ናቸው? ሰላም ናችሁ? ወይከኔት አልሐምዱሊላ። የመድያ ቅመሞች እንዴት ናቸው? ሰላም ናችሁ? እዚህጋ እንግዲህ እንደምታዩቸው ቀበጧ፣ ዘናጩ፣ ፈንጣጇዋ እያሉ አሁን ላይ ስማቸው የሚቀያየሩ የኢትዮጵያ ቅመሞች ወደ የአረብ ሀገር ለመምጣት እዚህጋ እንግዲህ ስጠና ላይ ናቸው ወገን እና አንድ እንደምታዋቸው እንግዲህ ምናልባት ልጅ ማሳደግ ከደረሳቸው ህፃናትን እንዴት መንከባከብ እንዳለባቸው እየተማሩ ነው። ራሳቸው ሳያደርጉ እንደምታቸው አጭር ሁነው ነው ወይንስ ህፃን ሆነው ነው? ወላሂ ላዚም ፊታቸው ይናገራል። ሁሉም እንዳሉ ህጻናት ናቸው። ህጻናቱ ነው ህፃን ስለማሳደግ የተከይሩ። እንዲሁ እኛ እርግማን ምን አይነት ጉር ነው? ምን አይነት ጉር ነው? እኛ ተዳር ሳንይዝ ልጅ ሳንወልድ የአረብ ልጅ በማሳደግ ጨኮራችን እኮ ተቃጠለ ወገን። ጨጓራችን ምንነዴል ወላህ ነው የምላቸው። እንዴ? እኔ እንዲሁ ልዩ መያዝ እንዴት እንዴት አላህ እንዴት እንዴት አላህ ወገን። እና እንደምታዋቸው ገና ህፃን ናቸው። የ13 የ14፣ የ15 አመት ልጆች ቢሆኑ ነው። እነዚህ አሁን ገና መተው ወረፋ እየያዙ ነው፣ ልብሳቸውን ራሱ ገና አልቀየሩም። ወረፋ ሲደርሳቸው ነው ልብሳቸውን ቀየረው ወደ እነዚህ ዩኒፎርም ወደ ለበሱት የሚከላቀሉት። እነዚህ እንግዲህ እየሰለጠኑ ይገኛሉ። ኮሽና ውስጥ የሚገለገሉባቸው እቃዎችን እንዳለ እያስተምሯቸዋል። በነገራችን ላይ ያው ደስ ይላል ሀዋት እስኪሁን ይች ህጻን እንዲሁ ፊቱ አይናገርም። ገና ህጻን ናቸው እንዲያሉ እንዲሁ ያረጋል። ሀ እንዲ ኢትዮጵያን ከቱ መች ነው ከድህነት ነጻ የምታወጣት? ከአርባ ዓመታት ከአምሳ ዓመታት ጀምሮ እናቴ ስትነግረኝ እናቴ ገና የአስራ ስምንት የአስራ ስድስት አመት ልጅ ሆና የዛን ሰዓት የተጀመረ ስደት እንግዲነት ስንት ልጅ ወልዳ ስንት የልጅ ልጅ አይታለች። የዛን ያነሳ እንግዲህ እሷ በነገረችኝ ማለት ነው። ልጅም የልጅ ልጅም እየተወለደ እያደገ ሁሉም ወዴት ነው? ወደ አረብ ሀገር ወደ ስደት ወደ ስደት ወደ ስደት። ግን ስንት ዓመተ ምሕረት ግን አይበቃንም ወገን? ይበቃል። የኢትዮጵያ ድህነት ይበቃል እንዴ። ከአሁን በኋላ ዘመናችን የኢትዮጵያኖች መሆን አለበት ይሄ ሰራን እኮ ሰራን ለጉድ። አያቶቻችን ሰሩ፣ እናቶቻችን ሰሩ ተሰደው፣ እኛ እየሰራን ነው፣ ልጆቻችን እየመጡ እየሰሩ ነው። ሀላስ ከዚህ በኋላ ስደት ይበቃል። ሀብታም መሆን አለባት ኢትዮጵያ። ሁላችሁም ጥራችሁ ግራችሁ ስሩና ማለት ነው። አገራችን ሀብታም ሆኖ ለሁሉም የስራ እድል ተከፍቶለት፣ አባይም ተገንብቷል እንግዲህ እንደሚወራው ከሆነ ለሁሉም ወጣት ለገበሬም ለነጋዴም የስራ እድል ተፈጥሮለት ሁሉም በቃ ስደት በቃኝ ብሎ በአገሩ የሚኖርበት ዘመን ይሆንልን ከአሁን በኋላ የምሬ ነው እየቀለድ ኳል የለም ስንት አመተ ምህረት ሰው ህዝብ እየተሰደደ ስንት ዘር ማንዘር ይሁል ጊዜ የሰው ገረድ ዘመናዊ ግርድና ማለት እኮ ይህ ነው ዘመናዊ ግርድና ተጫውተው ወርቀው ልጆቻቸውን ሳይጨርሱ ለምሳሌ እኔ በመጣሁበት እድሜ በዛ ላይ ከቤተሰብ ተለያይቶ የሚያውቁ ልጆች አሁን እንግዲህ የአረብ ሀገር ገና ሲመጡ ሁሉ ነገር ነው የሚቀየረው። ሀገሩ ይቀየራል፣ ሰዎቹ ይቀየራሉ፣ ቋንቋው ይቀየርባቸዋል፣ ምግቡ ይቀየርባቸዋል። ስንቱ ነገር ሰዎቹ ኢትዮጵያ፣ አረማማ አረማማ የሚመስል ሰው ነው ያለው። እዚህ አረብ ሀገር ደግሞ ስትመጡ ማለት ነው እኔ የራሴ ነው የምነግራቸው። እዚህ ሀገር መጥቸው ሳያቸው፣ ግማሾቹ እንዲሁ አንድስ አንድስ ያህላሉ ነጭ ነጭ ናቸው? ጸጉራቸው ግማሹ ግማሹ ቢጫ ነው ግማሹ ቀይ ነው ግማሹ ጥቁር ነው ስንት አይነት ከረብ መሰላችሁ እኔ እነሱን ለመለየት ስንት ጊዜ እንደፈጀብኝ ሁላቸውም ነጭ ናቸው ሁላቸውም ግብዲያ ግብዲያ ናቸው ወንዱም ሴቱም እንዴ ተቀልድ ያላችሁ እነዚያ አሁንቶች ወጭቶች መጥተው እናቷ ቤት ቁጭ በላይ የፈሰሰው ውሃ ቀጥ ማታረግ አንድ የታዛት አመችም ኢትዮጵያ እኮ ሳለን አንድ ተናግረን አንድ የታዘን አንሰራም

አሁን ላይ ወደ አረብ ሀገር በቃ ኢትዮጵያኖች በጣም በጣም ከሚባለው ባለ ኢትዮጵያኖች ሁን ላይ ላይ እንዴው ያረብ ገላ ሀገራችንን እንትን ሀብታም አደርግልኝ ለሌላ አይደለም ምክንያቱም ሀገር ሀብታም ከሆነ ሁሉም መሰደዱ ነው ያቆማል አሁን እነዚህ ህጻናት እኮ እኛ ተሰደን እናቴን አኮራለው ለእናቴ ከድህነት አወጣለው እናቴን ብሎ ነው እነዚህ ሁላ ሁሉ ህጻናት የሚሰደዱት ልክ ልክ እንደኔ ማለት ልክ እንደኔ ልክ እንደኛ አብዛኛው ስለ ኢትዮጵያ ላይ ኢትዮጵያ ላይ በቃ 14 አመት 15 አመት ከሆነው ወደ ስደት። እኔ አሁን በ14 አመቴ በግማሽ እድሜዬን ኢትዮጵያ ኖርኩት፣ ግማሽ እድሜዬን አረብ ሀገር ኖርኩት። ካሁን በኋላ ደግሞ እና የመዲያም ቅመሞች ሆናችሁ አሁን እንደዚህ ስንት መከራይታችሁ ሰልጠናችሁ። እኛ በመጣንበት ጊዜ እንኳን ውሃ ራሱ ምን እንደሚባል አናቅም የለም። ትወጫለሽ፣ ትሰደጃለሽ خلاص መጥተሽ መዲያም ቤት ትገበያለሽ ከዛ መደናቆር ነው፣ ይሄን ወሰጁ ይሄን አምጪ። አሁን ላይ ግን በጣም አሪፍ ነው፣ ሁሉን ነገር እያስተማሯቸው ነው። እንደያችሁት ልብሳት፣ ተኳኩስ፣ ህፃን አያያዝ፣ ለቡታ ጋዝ አጠቃቀም፣ አከታተፍ፣ የአትክልቶችን ስም ሁሉ ነገር ሮስ ሳይቀር ምን የቀራለ? ቤተሰብ ምንም እኮ የቀረ የለ። ሁሉን ነገር እያስተማሯቸው እያሰለጠማቸው ነው የሚሰዷቸው አሁን አሁን ላይ ግን በጣም ደስ ይላል። እውነት ለመናገር ቋንቋ ቢከብዳቸው እንኳን ስራው አይከብዳቸውም። ስራቸውን አቀው ይመጣሉ። አረባ ጋ ሲመጡ ምን እንደሚሰሩ ያውቃሉ ማለት ነው። አልጋ ማንጠፍ፣ ቤት መስሪያት፣ ምግብ መስራት፣ አትክልቶችን መቆራረጥ፣ ልብስ ማጠብ፣ መተኮስ ይሄ ይሄ አይጠፋቸውም። በነገራችን ላይ እና ቤተሰብ ይህንን ቪዲዮ የምታዉ ላይክ እና ሰብስክራይብ አድርጉ። ለምንድን ነው ላይክ የማታደርጉት? የመደብ ቅመሞች፣ ቀዋጮች፣ ዘናጮች። አሁን እንግዲህ እነዚህ መደብ ኩሽና ከገቡ አንድ ወር ሁለት ወር ከሆነ በኋላ ስማቸው ይቀየራል። የግድዋ፣ ቀበጥ፣ ዘናጯ፣ ፈላጯ፣ ቆራጯ ይባላሉ ማለት ነው። ስማቸውን የራሷ ንቅም የምሬን እኮ ነው። እና ስማቸውን ራሷ እናቅም ከአሁን በኋላ ስማቸው ይቀየርና ያበደ ያበደ ስም ያወጣሉ ራሳቸው ለራሳቸው ማለት ነው። እና ቤተሰብ የሰሞኑ ጉንፋን በነገራችሁ ላይ የሳኡዲ አዲስ የመጣ ቫይረስ ነው አሉ። ሊገለን ነው ወገን። ድምጽ የራሱ ተቀየረባችሁም እና የሰሞኑ ቫይረስ ለነገራችሁ አልቺ ነው። አስራ አምስት ካናችሁ ከቤት አይወጡም ሰዎች፣ ልክ እንደ ኮሮና ሁላችንም ታመናላችሁ። አትሁን ከቤት አይወጡም ሁሉም ቤት ልክ ከማማ ለብሰን ምናምን የተያዙት ከማማ ይለብሳሉ፣ ያልተያዙት በቃ እየሸሸረ አንዱ አንዱ ክላስ ሲገባ አንዱ አንዱ ክላስ ይወጣል። እንደዚህ እየሆን ነው ያለ ነው እላቸዋለሁ። እና ሰሞኑን ኃይለኛ ቫይረስ ተከስቷል በሳኡዲ አረቢያ።